ጤና ይስጥልን። ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ሳምንታዊ ፕሮግራም ነው። በዚህ ፕሮግራም በሳምንቱ በክፍለ ከተማችን የተከናወኑ አበይት ተግባራትን ይዳስሳሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። በቦሌ ክፍለ ከተማ በማክሮ ኢኮኖሚ ማሻሻያ የከተማ ልማታዊ ሴፍትኔትና የስራ ፕሮጀክት የተለያዩ ተጠቃሚዎች የስራ ማስጀመሪያ መርሃ ግብር ተካሄደ። በወረዳ ሰባት በተካሄደው በዚህ መርሃ ግብር ላይ የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራው ባደረጉት ንግግር መንግስት የዜጎችን ተጠቃሚነት ለማሳደግ የተለያዩ እርምጃዎችን እየወሰደ እንደሚገኝ አውስተው በዚህ ዘርፍ ከሚከናወኑ ተግባራት መካከል የከተማ ልማታዊ ሴፍትኔት እና የስራ ፕሮጀክት አንዱ መሆኑን ተናግረዋል። ፕሮጀክቱ በልዩ ልዩ የስራ መስኮች ተሰማርተው ተጠቃሚ የሚሆኑበትን እንዲሁም በስራ መሰማራት ለማይችሉ ወገኖች በቀጥታ ድጋፍ ተጠቃሚ እንዲሆኑ የሚያስችል ስርዓት መዘርጋቱን ያመላከቱት ዋና ስራ አስፈጻሚዋ፣ በመሆኑም በክፍለ ከተማው በዚህ ድል ተጠቃሚ ለመሆን የተለዩ ተጠቃሚዎች በትጋት በመስራት ራሳቸውንና ቤተሰቦቻቸውን ለመለወጥ መጣር እንዳለባቸው አስገንዝበዋል። ገንዘበዋል። በሥነ ሥርዓቱ ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለሥልጣን ዋና ሥራ አስኪያጅ አቶ ዲዳ ድሪባ በበኩላቸው በአዲስ አበባ ከተማ በከተማ ልማታዊ ሴፍትኔት መርሃ ግብር በ119 ወረዳዎች በሚገኙ 803 ክላስተሮች 154,923 ተጠቃሚዎች መለየታቸውን ገልጸው እነዚህ ተጠቃሚዎች በአካባቢ ጽዳት፣ በከተማ ውበትና አረንጓዴ ልማት፣ የአፈርና ውሃ ጥበቃና መሰል ዘርፎች ተሰማርተው ተጠቃሚ እንደሚሆኑ አስረድተዋል። የቦሌ ክፍለ ከተማ አስተዳደር የስራ ክህሎት ጽህፈት ቤት እንዲሁም የወረዳዎች አመራሮችና ፈጻሚዎች ለልየታው መሳካት ላበረከቱት አስተዋጽኦ ምስጋና ያቀረቡት አቶ ዲዳ በቀጣይ ለፕሮጀክቱ መሳካት የተለመደ ቅንጅታዊ ስራቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ከመንግስት በተመደበ ገንዘብ ለሶስት ዓመታት በሚካሄደው ፕሮጀክት በክፍለ ከተማው 3256 አባወራዎች እና አማወራዎች እንዲሁም በስራቸው የሚገኙ 10671 ወገኖች ተጠቃሚ እንደሚሆኑ የገለጹት የቦሌ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚ እና ስራ ክህሎት ጽህፈት ቤት ኃላፊ አቶ ፍጹም ኃይሌ የፕሮጀክቱ ተጠቃሚዎች በተፈጠረላቸው የስራ ዕድል ውጤታማ ለመሆን መትጋት እንደሚጠበቅባቸው አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ከንግዱ ኅብረተሰብ ጋር ውይይት አካሄደ። የዘመነ የንግድ ስርዓት ለኢኮኖሚ እድገት በሚል መሪ ቃል በተካሄደው በዚህ ውይይት በንግድ ዘርፉ በተከናወኑ ተግባራት የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶች እንዲሁም ከንግዱ ኅብረተሰብ በሚጠበቀው ድርሻ ዙሪያ የውይይት መነሻ ሰነድ የቀረበ ሲሆን የአዲስ አበባ ከተማ አስተዳደር በከተማው የሚገኙ የንግድ ተቋማት የስራ ሰዓትን በተመለከተ በወጣው ረቂቅ ደንብ ዙሪያ ገለጻ ተደርጓል። ውይይቱን የመሩት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራው የንግዱ ህብረተሰብ ከሀገራዊ ለውጥ በኋላ በከተማዋና በሀገር አቀፍ ደረጃ ለተመዘገበው ሁለንተናዊ እድገት ከፍተኛ ሚና ማበርከቱን አውስተው ይህንን ሚና ወደፊትም አጠናክሮ ለማስቀጠል እንዲሁም በንግዱ ዘርፍ የሚያጋጥሙ ችግሮችን ተወያይቶ የመፍትሄ አቅጣጫ ለማስቀመጥ መድረኩ መዘጋጀቱን አስታውቀዋል። የከተማዋን እድገት የሚመጥን የንግድ ስርዓት መዘርጋትና የንግድን ህብረተሰብ የግብር ግዴታውን በአግባቡ በመወጣት ለሀገር ኢኮኖሚ እድገት አስተዋጽኦን ማሳደግ ይጠበቃል ያሉት ዋና ስራ አስፈፃሚዋ በአዲስ አበባ ከተማ አስተዳደር ንግድ ተቋማት የስራ ሰዓት ለማሻሻል የተዘጋጀውን ረቂቅ ደንብ ለመተግበር በንግዱ ማህበረሰብ የተነሱ ጥያቄዎችን ለመፍታት አስተዳደሩ በትኩረት እንደሚሰራ አረጋግጠዋል። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የቦሌ ክፍለ ከተማ ቅርንጫፍ የህግ ማስከበር ዘርፍ ምክትል ስራ አስኪያጅ አቶ መኮንን ገመችስ በበኩላቸው የግብር አሰባሰብ ስርዓቱ ቀልጣፋ፣ ግልጽና ፍትሐዊ እንዲሆን በርካታ ስራዎችን በማከናወን ላይ መሆናቸውን ጠቅሰው ግብር ከፋዮች በግብር አከፋፈል ስርዓት ዙሪያ ግንዛቤያቸው እንዲያደግ ስልጠናዎችን በመስጠት እንዲሁም ከግብር ጋር የተያዙ የሚነሱ ጥያቄዎችና ቅሬታዎች በአግባቡ ምላሽ ለመስጠት ቅርንጫፍ መስሪያ ቤቱ የበኩሉን ጥረት እንደሚያደርግ አስታውቀዋል። የንግድ ተቋማት ከማለዳው 12 ሰዓት እስከ ምሽቱ 3 ከ30 ድረስ አገልግሎት እንዲሰጡ የሚደነግገው ረቂቅ ደንብ ተግባራዊነትን ለማረጋገጥ የንግዱ ህብረተሰብ የበኩሉን ድርሻ መወጣት እንዳለበት የገለጹት የቦሌ ክፍለ ከተማ አስተዳደር ንግድ ጽህፈት ቤት ኃላፊ ወይዘሮ ሸምስያ ነጋሽ ከጸጥታና ከመብራት አገልግሎት ጋር የሚነሱ ጥያቄዎች ተገቢ ትኩረት ተሰጥቷቸው እየተሰራባቸው እንደሚገኙ ተናግረዋል። የውይይቱ ተሳታፊዎች በሰጡት አስተያየት የክፍለ ከተማው አስተዳደር ከንግዱ ህብረተሰብ ጋር በቅርበት በመወያየት ለጥያቄዎቻቸው ምላሽ ለመስጠት የሚደረገውን እንቅስቃሴ አድንቀው ከግብር ስርዓቱ ከአገልግሎት አሰጣጥ እንዲሁም ከንግድ ተቋማት የስራ ሰዓት ማሻሻያ ጋር የሚያጋጥሙና ሊያጋጥሙ የሚችሉ ችግሮችን የሚመለከታቸው አካላት ተገቢ ምላሽ እንዲሰጥባቸው ጠይቀዋል። በቦሌ ክፍለ ከተማ ወረዳ አንድ በራስ አቅም የተገነባ የአስተዳደር ህንፃ ምርቃና የከተማ ግብርና ሼድ ግንባታ የማስጀመሪያ መርሃ ግብር ተካሄደ። በሥነ ስርዓቱ ላይ በክብር እንግድነት የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሸፈራው ባደረጉት ንግግር የክፍለ ከተማው አስተዳደር የህዝብን ተጠቃሚነት ለማሳደግ እንዲሁም አገልግሎት አሰጣጥን ቀልጣፋና ምቹ ለማድረግ በየደረጃው ሰፊ እንቅስቃሴ እያደረገ እንደሚገኝ አውስተው የዚህ እንቅስቃሴ አካል የሆነ ወረዳዎችን የማዘመን ተግባር ተጨባጭ ውጤት እያመጣ መሆኑን አመላክተዋል። የወረዳ አንድ አስተዳደር ነዋሪውን ህብረተሰብ በማስተባበር ያከናወነውን የህንፃ ግንባታ ቀልጣፋ አገልግሎት የሚያበረታታ መሆኑን የገለጹት ዋና ስራ አስፈጻሚዋ ይህ እንዲሳካ በተለያየ መንገድ አስተዋጽኦ ላበረከቱት አካላት ምስጋና በማቅረብ በቀጣይ የሚገነባው የከተማ ግብርና ሼድ በክፍለ ከተማው እየተካሄደ ላለው የከተማ ግብርናን የማስፋፋት ተግባር የላቀ ሚና የሚጫወት በመሆኑ አስተዳደሩና አጋር አካላት በተለመደው ትጋት ውጤታማ ስራ እንደሚያከናውኑ ያላቸውን እምነት ገልጸዋል። የወረዳ አንድ አስተዳደር ዋና ስራ አስፈጻሚ አቶ ሁሴን መሐመድ በበኩላቸው አስተዳደሩ የወረዳውን ነዋሪ በማስተባበር በራስ አቅም ጂ ፕላስ ትሪ ህንፃ ገንብቶ ለአገልግሎት ማብቃቱን ገልጸው በቀጣይ በራስ አቅም የሚገነባው የከተማ ግብርና ሼድ በስራ እድል ፈጠራ እና በምርት አቅርቦት ከፍ ያለ ሚና የሚጫወት በመሆኑ ፕሮጀክቱን በተያዘለት ጊዜ ገደብ ለማጠናቀቅ በትኩረት እንደሚሰራ አረጋግጠዋል። በልዩ ልዩ የኮሚኒኬሽን አግባቦች ዙሪያ ለቦሌ ክፍለ ከተማ የኮሚኒኬሽን አመራሮችና ባለሙያዎች ስልጠና ተሰጠ። የቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽህፈት ቤት ከአዲስ ሚዲያ ኔትወርክ ጋር በመተባበር በአዘጋጀውና ለሶስት ቀናት በቆየው በዚህ ስልጠና በአጀንዳና መልእክት ቀረጻ፣ በፕሮግራም አዘጋጅነት እንዲሁም በማህበራዊ ሚዲያ ዙሪያ ገለጻ የተደረገ ሲሆን የክፍለ ከተማው አስራ አንዱ ወረዳዎች የኮሚኒኬሽን እንዲሁም የፓርቲ ሚዲያ ኮሚኒኬሽን ዘርፍ አመራሮችና ባለሙያዎች ተሳታፊ ሆነዋል። በስልጠናው ማጠቃለያ ላይ የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሸፈራው ባስተላለፉት መልእክት ኢትዮጵያ የጀመረችውን የብልጽግና ጉዞ በማፋጠን ተጨባጭ ለውጦች እየተመዘገበ እንደሚገኙ አውስተው በእነዚህ ሲኩዌቶች የሚዲያና ኮሚኒኬሽን ዘርፉ ከፍተኛ ሚና መጫወቱን አመላክተዋል። የሚዲያና ኮሚኒኬሽን ዘርፍ አፍራሽ አጀንዳዎችን በማክሸፍና ነባራዊ ሁኔታ ለሕዝብ በማሳወቅ ከፍተኛ ሚና እየተጫወተ ይገኛል ያሉት ዋና ስራ አስፈጻሚዋ ዘርፉ አቅም በእውቀት እንዲገነባ የአዲስ ሚዲያ ኔትወርክ የቦሌ ክፍለ ከተማ የሚዲያና ኮሚኒኬሽን ዘርፍ ለማገዝ ያሳየው ተነሳሽነት በክፍለ ከተማው አስተዳደር ስም ምስጋና አቅርበዋል። የቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ክፍሌ ለማ በበኩላቸው ብልጽግና ፓርቲ በሁለተኛ መደበኛ ጉባኤው ካሳለፋቸው ውሳኔዎች መካከል ጠንካራ ሚዲያ ኮሚኒኬሽን ዘርፍ መገንባት አንዱ መሆኑን አውስተው በነዚህ ዘርፍ የቦሌ ክፍለ ከተማ የሚዲያና ኮሚኒኬሽን ዘርፉን ለማጠናከር የተሰጠው ስልጠና ከፍተኛ ጠቀሜታ እንዳለው አመላክተዋል። ሚዲያ በሰላም በልማትና መልካም አስተዳደር ማስፈን ውስጥ ሚናው የላቀ ነው ያሉት ኃላፊው የዘርፉ ባለድርሻዎች ይህንን ሚና በብቃት ለመጫወት ከስልጠናው ያገኙት እውቀት ተግባራዊ ማድረግ እንደሚገባቸው አክለው አሳስበዋል። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው አመራሩና ባለሙያው በዘርፉ የተሻለ ስራ እንዲያከናውን የበለጠ አቅም የፈጠረ መሆኑን ገልጸው ከስልጠና ያገኙትን እውቀት በቀጣይ ተግባራት ላይ በማዋል ዘርፉ የሚጠበቅበትን አስተዋጽኦ እንደሚያበረክት እንደሚሰሩ ተናግረዋል። የመድረኩ ማጠቃለያ በ2017 በጀት ዓመት የመጀመሪያ ስድስት ወራት የተሻለ አፈጻጸም ላሳዩ የወረዳ ኮሚኒኬሽን ጽህፈት ቤቶችና የክፍለ ከተማ ፈጻሚዎች የዋንጫ ሽልማትና የምስክር ወረቀት ተበርክቶላቸዋል።